ብስምላህ ረሕማን ራሒም ሚስባህ ሳኒ ይባላል ሆኜ ተወልጄ ያደግኩት ደቡብ ወሎ መካነ ሰላም ከተማ ነው። ቁርአን እንግዲህ አባቴ ላይ ነው የጀመርኩት መጀመሪያ ሸህ ሳኒ ይባላሉ። አላህ ይጠብቃቸው። እሳቸው ቤት ላይ ጠዋት ላይ ተሰብስበው ያቀሩናል ልጆችን። ከዚያ በኋላ እኛ አካባቢ ላይ መርከዘ ሱና አል ኢስላሚያ የሚባል ኢስላማዊ መድረሳ አለ፣ የትምህርት ማዕከል። እሱ ላይ በስድስት ዓመቴ ሲደርስ ወጥቼ ቀርቼ መመለስ የምችልበት እድሜ ላይ ሲደርስ ትምህርት ቤትና መድረሳ ተመሳሳይ ጊዜ ላይ ነው የገባሁት። ሁለት ዓመት ሂፍዝ አጠናቀቅኩኝ። እዛው መርከዝ እሱና መከነ ሰላም ማለት ነው እንግዲህ። ቁርአን ቆንጆ አርጋችሁ ቅሩት ይላሉ ነቢዩ አለ ሰላት ወሰላም። እና ቁርአን በዜማ መነበብ ያለበት መጽሐፍ ነው። ስለዚህ ከዚህ አንጻር ሙስሊሞች በተለያየ ጊዜና ዘመን በቆንጆ ድምጽ እየቀለጹ ቁርአንን ያነባሉ። የሰዎች ልብ ጋር ያደርሳሉ። ትርጓሜውንና መልእክቱን ለማድረስ በዜማ ለውሶ ለማድረስ ማለት ነው። ከዚህም አንጻር ሂጃዝ አካባቢ ወይም ገልፍ ካንትሪዎች ጋር የሚቀራበት ያቀራር ዘያ አለ። ፐርሻዎች አካባቢ ኢራን፣ ኢራቅ የሚቀራበት አቀራር አለ። ሰሜን አፍሪካ ላይ የሚቀራ አለ። ሀበሾች ለድምጽ አርቲስቲክ ለሆነ ነገር በጣም የቀረቡ ናቸው። ለዚህም ማሳያው አዛን እንዲያደርግ የተመረጠው በነቢዩ አለ ሰላቱ ወሰላም ቢላል ሀበሻዊ ነው። ያንን ነው እኔ ጠዋት አባቴ ለታላቅ ወንድሜ ለሐሚድ ሲያስቀራ የምሰማው አይነት ዜማ ነበር። መጀመሪያ እኔ በጣም ህፃን ሆኜ የምሰማው ድምጽ ነበረ። ያን ድምጽ ከረጅም ዓመት በኋላ ድንገት ፕራክቲስ ማድረግ መቅራት ጀመርኩኝ። ይሄ የአገረኛ አቀራሩ ጅማሮ እንደዚህ ነው የመጣው፣ ማለት ነው። አልሐምዱሊላሂ ረቢል ዓለሚን፣ አርራህማን አርራሂም፣ ማሊኪ የውም ዲን፣ እያከ ናዕቡድ ወእያከ ነስተዒን። አገር አቀፍ ውድድሮችን በተደጋጋሚ አድርጌያለሁኝ።